እናንተ ደግሞ የታዘዛችሁትን ባደረጋችሁ ጊዜ የማንጠቅም ባሪያዎች ነን ልናደርገው የሚገባ እናድርገናል በሉ። የሉቃስ ወንጌል ምዕራፍ 17 ቁጥር 10። በስመ አብ ወልድ ወመንፈስ ቅዱስ አህዱ አምላክ መእስራ ሁለት ጥቅምት በዛት ዕለት አረፈ አብ ክቡሩ አብይ አባ ዮሐንስ ሐፂር። አንድ አምላክ በሚሆን በአብ ወልድ ወመንፈስ ቅዱስ ስም ጥቅምት ሃያ በዚች ቀን ክቡርና ገናና የሆነ አባ ዮሐንስ ሐፂር አረፈ። የዚህ ቅዱስ ወላጆቹ በላይኛው ግብጽ ናቸው እነርሱም እግዚአብሔርን የሚፈሩ ናቸው ግን ከእርሱ በቀር ሌላ ልጅ የላቸውም። የዚህ ዓለም ብልጽግና ቢሆን የላቸውም። ነገር ግን በበጎ ሥራ ባለጸጎች ናቸው። ይህንንም ቅዱስ እያስተማሩ በበጎ አስተዳደግ አሳደጉት። የዚህ ቅዱስ ዕድሜው አስራ ስምንት ዓመት ሲሆን የእግዚአብሔር ቸርነት አነሳስታው አስተው የመላእክት የሆነ አስኬማን ይለብስ ዘንድ ወደ አስቄጥስ ገዳም ሄደ። ይኸውም የምንኵስና ልብስ ነው። ከዚያም በደረሰ ጊዜ አባ ባይሞይ የሚባለው አንዱ አረጋዊ አባት ተገናኘው ዮሐንስም ሰገደለት ወደ እርሱም እንዲቀበለው ለመነው። ነው ሽማግሌውም አባት ልጄ ሆይ ያንተ በዚህ መኖር ልክ አይደለም። በዚች ገዳም የሚኖሩ በእጆቻቸው ይሠራሉና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 ከእግሩ በታች ይሰግዳል። በሰባተኛይቱ ቀን ወደ ቤተ ክርስቲያን ሊሄድ ሽማግሌው አባ ባይሞይ ወጣ። አባ ዮሐንስም ሰባት መላእክት ከበው አክሊላትን ሲያቀዳጁት አያቸው። ከዚያም ጊዜ ወዲህ መፈተኑን ተወው፣ ወደ መኖሪያውም አስገባው። ከዚህ በኋላ በአንዲት ቀን አባ ባይሞይ የደረቀ እንጨት አግኝቶ ወስዶ ለአባ ዮሐንስ ሰጠውና ይህን እንጨት ትከለው እስከሚበቅልና እስከሚያፈራ ድረስም ውሃን አጠጣው አለው። አባ ዮሐንስም ለአባቱ ታዛዥ በመሆን ተቀብሎ ወስዶ ተከለው በየቀኑ ሁለት ሁለት ጊዜ ያጠጣዋል። ውሃው ዐሥራ ሁለት ምዕራፍ ያህል የራቀ ነው። ከሦስት ዓመትም በኋላ ያ እንጨት አቆጥቁጦ በቀለ። ታላቅ ዛፍም ሆኖ አብቦ ጣፋጭ ፍሬን አፈራ። አባ ባይሞይም ከፍሬው ለቅዱሳን አረጋውያን ወሰደላቸው። የታዛዡን፣ የትሑቱን ፍሬ እነሆ ብሎ ብሉ አላቸው። እነርሱም ይህንን ድንቅ ተአምር አይተው አደነቁ። ለመምህራቸውም ለሚታዘዙ እንዲህ ያለ ጸጋ የሚሰጥ እግዚአብሔርንም አመሰገኑት። አባ ባይሞይም አስራ ሁለት ዓመት ያህል በጽኑዕ ደዌ ውስጥ ተይዞ ኖረ። አባ ዮሐንስም ያገለግለው ነበረ። አባ ዮሐንስም እንደፈተነው የተመረጠ መስዋዕትን መስዋዕት ይሆን ዘንድ በዚህ ደዌ እንዲፈተን እግዚአብሔር ፈቅዷልና በሚሞትበትም ጊዜ አባ ባይሞይ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 አባቱ አባ ባይሞይ እንደነገረው ወደዚያ ቦታ ሂዶ ኖረ። ዜናውን በዓለም ሁሉ እጅግ እስከተሰማ ድረስ ታላቅ ተጋድሎን ተጋደለ። በራሱ ቤተክርስቲያንም አበምኔት ሆኖ ተሾመ። በሹመቱም ላይ ሊቀ ጳጳሳት አባት የወፍሎስ እጆቹን በራሱ ላይ ሲጭን አኬዎስ፣ አኬዎስ፣ አኬዎስ የሚል ቃል ከሰማይ ተሰማ። ይህም ይገባዋል፣ ይገባዋል፣ ይገባዋል ማለት ነው። የቁርባን ቅዳሴ በማስቀደስን ጊዜ ቅዱስ ቁርባንን ለመቀበል የማይገባቸውን ይለያቸዋል። ዛሬ ሲዳችሁን ንስሐ ግቡ፣ ከዚያ በኋላ ተመልሳችሁ ሥጋውን ደሙን ተቀበሉ ይላቸዋል። ይህ አባት ዮሐንስን ሊቀ ጳጳሳት አባት ቴዎፍሎስ የቅዱሳን የሰለስቱ ደቂቅ ሥጋቸውን እንዲመጣለት ወደ ባቢሎን ልኮታል። ይህም በግንቦት ወር በአስረኛው ቀን ተጽፏል። በአንዲት ዕለትም አንድ መነኮስ ሊጎበኘው ወደ በዓቱ ቢመጣ አባ ዮሐንስን ተኝቶ አገኘው። የእግዚአብሔር መላእክት በላዩ ይጋፉ ክንፎቻቸውም ያርገበግቡ ነበረ። አንዱም ሌላውን ተወኝ ክንፌን በላዩ ላኑር ይሏል። ይህንንም አይቶ እግዚአብሔርን አመሰገነው። ከዚያ በኋላ የመነኮሳቱ መንደር ሊበረብሩ የበርበር አረማውያን ወደ አስቄጥስ ገዳም መጡ። በመጡም ጊዜ አባ ዮሐንስ ወደ አባ ንጦንስ ገዳም ወደ ቆልዝም ሄደ። በዚያም በአባ ንጦንስ ገዳም በጎኑ ባለ ቦታ ተቀመጠ። እስከሚያርፍባትም ቀን ድረስ የሚያገለግል አንድ የታመነ ሰው እግዚአብሔር አመጣለት። ከዚያም በኋላ ከዚህ ዓለም ድካም ሊያሳርፈው በወደደ ጊዜ እግዚአብሔር ቅዱሳንም ጻድቃኖችን አባንጦንስና አባ መቃርስን አባ ጳኩሚስን ከእርሳቸውም ጋር አባ ጳኩሚስን ከእርሳቸውም ጋር መንፈሳዊ አባቱ አባ ባይሞይን ያደረጉትን ከዚህ ካላፊ ዓለም መለየቱን ይነግሩት ዘንድ ወደ እርሳቸው ወደ እርሱ ላካቸው። እነርሱም እንዲህ ብለው አረጋጉት። ደስ ይበል እግዚአብሔር የሚያልቅ ተብላ ደስታን አዘጋጅቶልሃልና ክብር ግባውና ጌታችንም እንዳዘዘ በእሁድ ቀን ሁለተኛ ወደ አንተ መጥተን ወደ ዘላለም ሕይወት እንወስድሃለን። ባርከውትም ከእርሱ ዘንድ ተመለሱ። በአርብ ቀንም አገልጋዩ ወደ አንድ ቦታ ላከው፣ በዚያም በኋላ ጥቂት ታመመ። በእሁድ ቀንም ሌሊት ዶሮ ሲጮህ እኒያ ቅዱሳን ከሁሉም ቅዱሳን ማኅበር ጋር መጡ፣ የመላእክት ሰራዊቱም ሁሉ ወደ እርሱ መጡ። በአያቸውም ጊዜ ደስ ብሎት በእግዚአብሔር እጅ ነፍሱን ሰጠ። መላእክትም እያመሰግኑና እየዘመሩ በታላቅ ክብር ነፍሱን አሳረጓት። በዚያን ጊዜ ረዱ መጣ፣ ነፍሱንም ከበው እያመሰገኑ ሲያሳርጓት፣ የጻድቃንና የመላእክትን ማህበር አይቶ እያደነቀ አንድ ሰዓት ያህል ቆመ። ከመላእክትም አንዱ ወደ እርሱ መጥቶ የቅዱሳን ስማቸውን በመጥራት በጣቱ እያመለከተ ይህ አባ እገሌ ነው ብሎ አስረዳው። ረዱም መልአኩን እንዲህ ብሎ ጠየቀው፣ ይህ በፊታቸው ያለፊቱ እንደ ፀሐይ የሚያበራ ማን ነው? መልአኩም የመነኮሳት ሁሉ አባት አባ እንጦንስ ነው ብሎ መለሰለት። ወደ በአቱም የአረድ በገባ ጊዜ በምድር ላይ ሰግዶ እንዳረፈ አባ ዮሐንስን አገኘውና ታላቅ ልቅሶን በላዩ አለቀሰ። ከዚያ በኋላ ወደ መነኮሳቱ መንደር ፈጥኖ በመሄድ ቅዱስ አባ ዮሐንስ ሐፂር እንዳረፈ ነገራቸው። እነዚያ መነኮሳት አብረው አክብረው ገንዘው ሥጋውን ተሸክመው ወስደው በቦታቸው አኖሩት። የደረቀ እንጨት ተክሎ ባበቀለበት ላይ በሰራት የራሱ በሆነች ቤተክርስቲያን ውስጥ ልጆቹ ከዚህ አፍልሰው ወስደው እስካኖሩት ድረስ በዚህ አኖረ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ አባት ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። በዚች ቀን የስሙ ትርጓሜ ጠባቂና አዳኝ የሆነ የታላቅ ነቢይ ኤልሳዕ የእረፍት መታሰቢያ ነው። እርሱም አሜሁላ ከሚባል አገር ከይሳኮር ነገድ ነው። ብዙ ትንቢትን ተናግሯል። ብዙ ታምራትን አድርጓል። የኢያሪኮ ሰዎች ኤልሳዕን ጌታችን እንደምታያት የዚች ሀገር ኑሮ ያማረ የተወደደ ነው፣ የሀገር ውሃ ግን ክፉ ነው፣ ሴቶች ሲጠጡት ያመክናል አሉት። ኤልሳዕም ጨው ጨምራችሁ አዲስ ሸክላ አምጡልኝ አላቸው። እነርሱም አመጡለት። ኤልሳዕም ወደ ውሃው ምንጭዶ ያንን ጨው በውስጡ ጨመረው። እግዚአብሔርም እንዲህ አለ እርሱን ከመረጣት የተነሳ ከእርሱን ከመጠጣት የተነሳ የሚሞት እንዳይኖር፣ የሚመክል እንዳይኖር ይህን ውሃ ለወጥኩት አለ አላቸው። ከዚያን ቀን በኋላ ኤልሳዕ እንደተናገረ እስካሁን ድረስ ያ ውሃ ተለወጠ። የዚህን የነቢይ ኤልሳዕ ተአምራቱ ብዙ ነው። የሶርያውን ሰው ንዕማንን ከለምጦ ያነጻው እርሱ ነው። ሁለት ሙታንን፣ አንዱ በሕይወት ሳለ ሌላውን ከሞተ በኋላ አስነስቷል። የትንቢቱንም ሞራት ፈጽሞ በሰላም አረፈ። ለእግዚአብሔር ምስጋና ይሁን እኛንም በነቢይ ኤልሳዕ ጸሎት ይማረን፣ በረከቱም ከኛ ጋር ትኖር ለዘላለሙ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ጥቅምት ሃያ አንድ በዚች ቀን አምላክን የወለደች የቅድስት ድንግል ማርያም የእመቤታችን የበዓሏ መታሰቢያ ነው። በጸሎቷ የምገኝ በረከቷ ከኛ ጋር ይኖር ለዘላለሙ አሜን። ምስጋና ይሁን ለአብ ለወልድ ለመንፈስ ቅዱስ አንድ አምላክ በሚሆን ዛሬም ዘወትርም ለዘላለሙ አሜን። በጥቅምት ሃያ ቀን የሚከበሩ ዓመታዊ የቅዱሳን በዓላት ቅዱስ አባ ዮሐንስ ሐፂር፣ የደረቀ ያለመለመ አዛዥ አባት፣ ቅዱስ ኤልሳዕ ነቢይ፣ አባ ባይሞይ ታላቁ አረጋዊ፣ ቅዱስ አክሎቅ ቀሲስ፣ ቅዱስ አጼ ካልብ ጻድቅ ንጉሰ ኢትዮጵያ፣ አባ አሞኒዮስ ሀገረቶና፣ ቅድስት ሳድጂ የዋሂት። ይቺ ቅድስት ሳድጂት የተባለች አባ አሞኒዮስን ልትፈትን ይሄደች ነገር ግን እፈትናለሁ ብላ በዝሙት ልትጥለው ሄዳ ስታበቃ እግዚአብሔር አምላክ በእሱ ምክርና ተግሳጽ ወደ ንሳ የመለሳት ከጥፋት ነች። በኋላም ለሰባት ዓመት ያህል የተጋደለች እናት ናት። እግዚአብሔር በጸሎቱ አይማረን። ሌላው ቅዱስ ወርሃዊ በዓል ቅዱስ ወክቡር ማር ቴዎድሮስ ሰማይት ነው። እናንተ ደግሞ የታዘዛችሁትን ሁሉ ባደረጋችሁ ጊዜ የማንጠቅም ባሪያዎች ነን፣ ልናደርገው የሚገባ እናድርገናል በሉ። የሰማነውን በልቦናችን ያሳድርብን። ከቅዱሳን አባቶቻችን እናቶቻችን በረከት ረሌት ያሳትፈን። ክፉን ያርቅልን በጎን ያቅርብልን። በጸሎታችሁ አስቡን አትርሱን ያሉትን በእያሉበት ያስብልን። የቸርነቱን ስራ ይስራልን። የነደደውን ሰዓት የታዘዘው መቅሰፍት በቸርነቱ መቅሰፍቱን ያጥፋልን። የታዘዘውን ሰዓት የነደደው መቅሰፍት በቸርነቱ ያጥፋልን። በጸሎታችሁ አስቡን አትርሱን ያሉትን በእያሉበት ያስብልን። የሰላም አምላክ ሰላሙን ፍቅሩን አንድነቱን ይስጠን እንበል። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ኢየሱስ ክርስቶስ ከመይ እስራኤልና አጣው ኢና ተማጸነ ቢካይል እግዚአብሔር አቢ